የባቢሎን ቀንበር በጽዮን ስንዱ ጥበብ በድንኳንሽ ያደረ፣ ዋጋሽ ከእንቁ የከበረ፣ ክንድሽ ለትጋት የበረታ፣ እጅሽ ለድሃ የተፈታ፣ ጣቶችሽ እንዝርት ይዘው ዘርፍ የቋጩ፣ ቤቶችሽ በጽዮን ሸማ በጥፍ ድርብ ነጠላ የታጩ ስጋጃን በልፍኝሽ ሰርተሽ የበፍታን ቀይ ግምጃ የለበስሽ፣ አንደበትሽ፣ በትሽ በርኅራሄ ሕግ የተገራ ጥበብን በማለዳ የጠራ ልጆችሽ በአንቺ ብርታት በማለዳ ተነስተው ጥበብን በአንደበታቸው ጠርተው የድግሽን ሽያጭ እየመነዘሩ በሸንጎ ስራሽን ለብዙ ዘመን አወሩ። ስንዱ ቀን አለፈ ምሽት ከምሽት ጀርባ ተሰለፈ። ሆነ ማታ እንደገናም ምሽት ጽኑ ጨለማ ውድቅት ውድቅትነቱን አይታ መመሳሰልን አጥንታ ነፍሳትን በጎዳና ልታጠምድ ያዘጋጀች የሚያዳልጥ ብዙ መንገድ ከንፈሯ ልዝብ የማያፍር ጨዋታዋ ስሜትን የሚያሰክር ቀበዝባዛ የምታምር ጋለሞታ ከባቢሎን ተነስታ መጥታ ከጎበዛዝት መካከል ገብታ ባልጋዋ ሰርፍ ዘርግታ አልሙና ቀረፋም ረጭታ የመውደድ በሚመስል ፈገግታ በጎዳና በየማዕዘኑም ጎትጉታ ጎትጉታ በተሳለ መላስ ወግታ ብላቴናዎችሽን በልታ በልታ ቆላዎችሽን ከደጋ ባህሮችሽን ከተራሮችሽ ለይታ ዙፋን የጋራ እንጂ የውድሽ አይሆንም ብላ እጅ መንሻ ጥላ ጎበዛዞችሽን ሸንግላ ከመኳንንቶችሽ ሰፈር ገብታ ምርጦችሽን አስታ የተቀደሰውን አርክሳ ላንችም መቃብር ምሳ ወንዞችሽን አድርቃ ዛፎችሽን አጠውልጋ ለባቢሎን ርስት ፈልጋ ዘርግታለችና ምላሷን እስከ ውድሽ ድንኳኗን እስከ ተራሮችሽ ስንዱ ስጋጃሽን በልፍኝሽ አንጥፊና የቀይ ግምጃ ልበሽና ሸማሽን አጣፊና ዙፋኑን አዘጋጅተሽ እንደ ድሮ በማለዳ ጥበብን ጥሪው ውድሽን ና ርስትህን አድን በዩ ከባቢሎን የመጣችው መግቢያ መውጫዬን የዘጋችው የልፋ ዕላፍን የዕለት መሥዋዕት ያስቀረችው ከቆምክበት ቆማ ቀንበር በልጆቼ ጭና ርስትህን ሽታለች ሽታለችና አቅምም ከልጆቼ ሸሽቷል እና ላንተ የሚሳንህ የለምና በዩ ውዴና ቶሎና